እንደ ሀገር በምግብ ራስን የመቻል ተግባር እውን እንዲሆን መንግስት በሀገሪቱ በሁሉም አካባቢዎች የሌማት ትሩፋት ኢኒሽቲቭ በመቅረጽ በሰፊው እየሰራ ይገኛል። ከዚህ ጎን ለጎንም የማህበረሰቡ የኑሮ ዘይቤ በመቀየር በኢኮኖሚ ተጠቃሚ እንዲሆኑ በማድረግና የአመጋገብ ስርዓትን በማዘመን ተጨባጭ ለውጦችን እያስመዘገበ መሆኑንም ይጠቀሳል። በሲዳማ ክልል ባለፉት ዓመታት በሌማት ትሩፋት በተሰሩ ስራዎች አመርቂ ውጤት መመዝገቡን የክልሉ እንስሳት እንስሳት ሀብት ልማት ቢሮ ገልጿል። ወይዘሮ አዳነች ወልደ ተንሳይ በማልጋ ወረዳ የማኒቾ ቀበሌ ነዋሪ ሲሆኑ፣ አቶ ሀብታሙ ሀሪሶ በዳሌ ወረዳ የአዋዴ ስታዲየም ቀበሌ ነዋሪ ናቸው። በማህበር ተደራጅተው በአሳ ሀብት ልማት ስራ እና በዶሮ ርባታ ተሰማርተው የሚሰሩ ሲሆን በዚህም ውጤታማ መሆናቸውንም ይገልጻሉ። ተደራጅተን ነው የምንሰራው እኛ የቆጥበን እንደገና መቶ ዶሮ ገዝተን በሱ ተነሳ አሁን በቀን 8 ምርት እንቁላል እናገኛለን። መኗቸው ጥቅምት 14 ነው የገቡት 2016 ላይ 17 የገባውን አሁን በአምስተኛ ወር መውለድ ጀምቃጠሉልን የካቴት አንድ ጀምሮ ከዛ ጀምሮ እንደገና ያንን ምርት እያገኘን ነው። በሱ መኗቸው ምግባቸውን እንጠቀማለን። የተረፈውን ደግሞ ቁጠበ የቆጠብን እንጠቀማለን። 2016 ላይ ቁፋሮ ጀምርናል። ከዛን ቆፍረን ከጨረሰን በኋላ 2016 ሐምሌ አምስት ውስጥ አሳ ግብርና ምጥቶ ሰጥተናል። ያው እየሰራን ቆይተናል። እስካሁን ያው ደርሷ ለሆነ አሳችን ሁለት ሺህ ሰባት መሸጥ ጀምረናል። አስራ አራት ሰዎች ነን እኛ፣ ማህበሩ ማለት ነው። ከዛ አልፎ ወደ ባንክ ቤትም ብር አለን በማህበሩ ስም የገባ የህወት ተጠቃሚ የሲዳማ ክልል የምክር ቤት አባላት ከሁሉም ዞኖች የተወጣጡ ሞዴል አርሶ አደሮች እንዲሁም ባለድርሻ አካላት በክልሉ በእንስሳት ሀብት ልማት ቢሮ የተሰሩ ስራዎችን በሰሜናዊና ማዕከላዊ ሲዳማ ዞኖች ተዛዙረው የመስክ ምልከታ አድርገዋል። ወይዘሮ እቴነሽ ታዬ ከበንሳ ወረዳ የመጡ ሞዴል አርሶ አደር ሲሆኑ በጓሮቸው በርካታ የሌማት ትሩፋት ስራዎችን እንደሚሰሩ ተናግረው ከመስክ ምልከታው ባዩት ነገር ተጨባጭ ልምድ ተሞክሮ መውሰዳቸውንም ተናግረዋል። እኔም እንደዚሁ ቦንድ አለኝ። በአካባቢ ማለት ነው። የቡና ሰብል አለኝ። ዶሮ ረባ አለሁ። ንቦች አሉኝ፣ በጣም በብዛት ንቦች አሉኝ። በሽግግር ቀፈዋለኝ። እንትን ይሄ ጨፈቃ የሚባል ቀፈዋለኝ። የተለምዶ የዱሮ ቀፈዋለኝ። ስለዚህ በዛም ሞዴል ነኝ። ጊዜ የሰሩትን ስራ እንዳየሁን ደግሞ ከሆነ በጣም ደስ የሚል ነው። ተሞክሮ በጣም መልካም ነው። በበጀት ዓመቱ በሁሉም ዘርፎች ውጤት የተመዘገበበት ተግባር መከናወኑን የሲዳማ ክልል እንስሳት ሀብት ልማት ቢሮ ኃላፊ አቶ ተክሌ ጆንባ ተናግረዋል። በዚህም ከአምስት መቶ ሺህ በላይ የህብረተሰብ ክፍል ተጠቃሚ እንደሆነም አብራርተዋል። በበጀት ዓመቱ በሰባቱም ፓኬጆች ከአምስት መቶ ሰላሳ ሺህ በላይ የሚሆን የህብረተሰብ ክፍት ተጠቃሚ እናደርጋለን ብለን ነው አቅድን የገባ ነው። ለምሳሌ በዶሮ በንብ በአሳ በወተት ልማት በሁሉም ፓኬጅ በሰባቱም ፓኬጆች ከአምስት መቶ ሺህ በላይ የሚሆን የህብረተሰብ ክፍል ተጠቃሚ ማድረግ ችለናል። በክልሉ በሁሉም አካባቢዎች በዶሮና በአሳ እርባታ በንብ ማለብ እንዲሁም በሌሎችም ተግባራት ላይ በሚቀጥሉት ዓመታት ተደራሽ ለማድረግ ቢሮው በትኩረት ይሰራልም ብለዋል። ከግብአት አቅርቦት ጋር በተያያዘ በቂ መኖ በማዘጋጀት እንዲሁም የተሻሻሉ ዝርያዎችን በማቅረብና የእንስሳት ጤና ላብራቶሪ በማቋቋም እንደሚሰራም የቢሮ ኃላፊ ገልጸዋል። ለእንስሳትም ለዶሮም የመኖ አቅርቦት እጥረት ነው እንደ ሀገር የሚታየው አንደኛው ወይ ዋጋ መናር ነው ሁለተኛ አቅርቦት ችግር ሁለተኛ ነው የሚነሳ ይህን ችግር ለመፍታት እንደ ክልል በዚህ አመት አንድ በቀን አንድ ሺህ ስድስት መቶ ኩንታል ማምረት የሚችል ትልቅ የእንስሳት መኖ ማቀነባበሪያ ፋብሪካ ተመርቋል ይህ ፋብሪካ በአሁኑ ሰዓት መኖ በማምረት ላይ ነው የሚገኘው ያ ፋብሪካ ትልቅ አቅም ነው እንደ ሲዳማ ክልል በቀን አንድ ሺ ና አንድ ሺ ስድስት መቶ ና ከዛ በላይ ማምረት የሚችል ነው። ሌሎች አምስት ፋብሪካዎች የተቋቋሙ ነው የሚገኙት። በ2018 አምስቱ ፋብሪካዎች ወደ ስራ ውስጥ የሚገቡ ነው የሚሆነው። የሌማት ትሩፋት ስራ ከተጀመረ ወዲህ እንደ ሀገርም ሆነ ክልል ከፍተኛ መሻሻል የታየበት መሆኑን የተናገሩት የሲዳማ ክልል የምክር ቤት አባላት በክልሉ በእንስሳት ሀብት ልማት ቢሮ የተሰሩ ስራዎችን ተስፋ ሰጪ መሆናቸውንም ጠቁመዋል። ከዶሮ ጋር ተያይዞ፣ ከንብ ቀፎች ጋር ተያይዞ፣ ከብት ጋር ተያይዞ፣ ከብትም ከማኖ ጋር፣ ዶሮም ከማኖ ጋር ያለው ነገሮችን ያየሁት ነገር ልብን የሚያሳርፍ ነው። ጥሩ ነው። በዛሬ ጉብኝቱ ያየነው በጣም ሲዳማ ክልል ውስጥ እንደውም ቀርቶ ሌላ ቦታም እንቁላል፣ ዶሮ ራሱ ማዳረስ ይቻላል ማለት አይተናል።